በሞት ያልቆመ አገልግሎት ዛሬ የመጥምቀ መለኮት ቅዱስ ዮሐንስ ራሱ ከተቈረጠችና ለአስራ አምስት ዓመታት በአየር ላይ እየዞረች ካስተማረች በኋላ ያረፈችበት መታሰቢያ በዓል ነው። ይህ መጥምቀ መለኮት ቅዱስ ዮሐንስ በሰውና በእግዚአብሔር ፊት ጻድቅ ነበሩ ተብሎ በወንጌል የተመሰከረላቸው የካህኑ ዘካርያስና የቅድስት ኤልሳቤጥ ልጅ ነው። በድንቅ አገላለጽ ሊቁ ቅዱስ ያሬድ እንደገለጸው እምከር ሰሙ አይመረ ሰገደ ዋን ፈራጸ ገና በናቱ ማሕፀን እያለ የድንግል ማርያምን የሰላምተዋን ድምፅ ሲሰማ በደስታ የዘለለ የማሕፀን ግርግዳ ሳያግደው ለፈጣሪው የአምልኮት ስግደትን በማሕፀን የጀመረ ወብዙኃን ይትፌሥሑ በልደቱ በመወለዱም ብዙዎች ደስ ይላቸዋል ተብሎ የተነገረለትና የብዙዎች ደስታ መሆን የቻለ ነው ማለት ነው። ቅዱስ ዮሐንስ መጥምቀ መለኮት ለእናትና ለአባቱ አንድ ሆኖ ሳለ ብዙ መሆን የቻለ ነው። ነቢይነው ነው፣ ሐዋርያ፣ ካህን፣ ሰማዕት፣ ድንግል ወንጹሕ ባሕታዊ በክህነቱም አምላኩን ያጠመቀ ነው ማለት ነው። ስለዚህ ራሱ የሕይወት ባለቤት ክርስቶስ በማቴዎስ ወንጌል ምዕራፍ 11 ከቁጥር 11 ላይ አማን አማን ብለክሙ ኢተንሣ እምትውልድ አንስት ዘያቢ እምዮሐንስ መጥምቅ ብሎ የተናገረለት ሴቶች ከወለዷቸው ወገን ከዮሐንስ መጥምቅ የሚበልጥ አልተነሳም ብዬ እንዳልተነሳ ነግራችኋለሁ፣ ብሎ ባለቤቱ ክርስቶስ የመሰከረለት ነው መጥምቀ መለኮት ቅዱስ ዮሐንስ። እንግዲህ ቅዱስ ዮሐንስ ለምግቡ ለልብሱ ሳይጨነቅ በብሕትውና ከማደጉም በላይ በትህትና ያጌጠ ነቢይ ወሐዋርያ ሰማዕት ወካህን ድንግል ወባሕታዊ ነው ማለት ነው። በትህትናውም ትመጣ አለ የተባልከው መሲህ አንተ ነህ ወይ? ብለው ለሚጠይቁት እይደልወኒ እፍታ ቶታይና አሳይኒሁ መገሪው እነሆ እንኳን እሱ ልሆን ይቅርና የጫማውን ጠፍር እንኳን መፍታት የማይቻለኝ ብሎ የተናገረ ዘይመፅ እምድር የወቱ ያብምኔ ከኔ በኋላ የሚመጣው ከኔ እጅግ በጣም የበረታ ነው። ለምን ቢባል አንስ አጠምቀክሙ በማይ ለንሳ እኔ ለንሳ በውሃ ጠምቃችኋለሁ፣ ከእኔ በኋላ የሚመጣው ግን በመንፈስ ቅዱስና በእሳት ያጠምቃችኋል፣ ሁሉ በእጁ የሆነ ነው በማለት የተናገረ ሰዎች አትኩሮታቸው ከዮሐንስ ላይ እንዲሆን ሳይሆን ከክርስቶስ እንዲሆን፣ የእሱ ድርሻ ወደ ክርስቶስ ማድረስ እንደሆነ የተናገረ ድንቅ ነቢይ ወሐዋርያ ሰማይት ወካህን ባሕታዊ ወድንግል የሆነ ነው ማለት ነው። ስለዚህ ይህ መጥምቀ መለኮት ቅዱስ ዮሐንስ በትህትና ያጌጠ ብቻ ሳይሆን እውነትን የሚናገር ለማንም የማያዳላ መምህር ወመገስጽ የሆነ ነው። በዚህም ወደ እሱ ሊጠመቁ የመጡትን በትክክል አላምን ያሉትን ኦ ትውልደ አራዊተ ምድር መኑ አመረክሙ ከመታም ስጡ እመቅሰፍት ወእመንሱ ዘይመጽ በእውነት እናንተ የእፉኝት ልጆች ከሚመጣው ማዕትና መከራ ታመልጡ ዘንድ ማን ነገራችሁ ይላል። የእፉኝት ልጆች በማለት ይገስጻቸዋል። እፉኝት ሲወለዱ አባታቸውን፣ ሲጸነሱ አባታቸውን፣ ሲወለዱ እናታቸውን የሚገሉ ናቸው። ስለዚህ እናንተም አባቶቻችሁን ነቢያትን በጭካኔ የገደላችሁ የአራዊት ጠባይ ያላችሁ እያለ ይገስጻቸዋል። እሱ ብቻ ሳይሆን ንጉሱ ሄሮድስንም ኦ ሄሮድስ እይደልወ ከታውስብስ ይተው ከፊልጶስ አንተ ሄሮድስ ሆይ የፊልጶስን የወንድምን ሚስት ታገባ ዘንድ አይገባም፣ እንዲህ አይነት ሥርዓት አይሆንም፣ በማለት ሄሮድስን በግልጽ የዘለፈ ለእውነት የቆመ ነቢይ ነው። ይህን እያለ በመከልከሉ ምክንያት ለግዞትና ለሰማይትነት የበቃ ሄሮድስ፣ ባለ ልደቱን በሚያከብርበት ጊዜ ወለት ሄሮዲያዳ ዘፈነችለት። መዝፈን ብቻ ሳይሆን ልቡን በደስታ ማረከችው። በዚህ የተነሳ የመንግስቱን እኩሌታን ቢሆን ሊሰጣት በመኳንንቱና በመሳፍንቱ ፊት ቃል ገባላት። ምን ላድርግልሽ? ልቤን ደስ አሰኝተሸዋልና የመንግስቴን እኩሌታ እንኳን ቢሆን ልሰጥሽ ዝግጁ ነኝ፣ የምትፈልጊው ለምኝ አላት። እሷም ሄዳ እናቷን ምን ላድርግ አለቻት። እናቷም የዮሐንስን አንገት ቈርጠህ ስጠኝ በይው እሱን ከሰጠን ግማሹን ሳይሆን ሙሉ በሙሉ ቤተ መንግስቱ ውስጥ እንገባ የለ ምክንያቱም አሁን እንዳንገባ የከለከለን ዮሐንስ ነው እነ የወንድምን ሚስት ልታገባ ስርዓት አይደለም እያለ ስለዚህ እሱን እንዲሰጥሽ ጠይቂው አለት በዚህ ምክንያት ዮሐንስ ድንግል ሰማዕት የሆነው በግዞት እያለ አንገቱን ተቆርጦ ለወለተ ሄሮድያዳ እንዲሰጥ ሆነ። ወለተ ሄሮድያዳም ወስዳ ለእናቷ ሰጠቻት! እናቷም አንቺ ምላስ፣ እስኪ እስከ ዛሬ እንዲ ስትይ ስትከለክኝ ነበርሽ፣ አሁን ተናገር እያለች በወስፌ መውጋት ስትጀምር፣ ለቅዱስ ዮሐንስ ለመጥምቀ መለኮት ቅዱስ ዮሐንስ አንገት ራስ ክንፍ ተሰጣትና እንደ ንስር የቤቷን መቃ ሰንጥቆ በሮ ሄደ። ስለዚህ እኒህ ሰዎች ወዲያውኑ ሄሮድያዳ ምድር ተከፍታ ውጣታለች። ልክ ስትውጣት የሄሮድያዳ ልጅ ደንግጣ እናቴን ብላ ሁለት እጆቿን ስትይዝ የሄሮድያዳ እጆች ከክንዷ ተገንጥለው በልጇ እጆች እንደተጨበጡ ቀሩ። ይቺ የሄሮድያዳ ልጅ ድምጸ መልካም የነበረችው ስትዘፍን መኳንንቱንና መሳፍንቱን መማረክ የቻለችው በእናቷ ምድር መዋጥ ደንግጣ ወዲያውኑ አበደች። ማበድ ብቻ አይደለም፣ ወደ ቤተመንግሥቱ ሂዳ ሄሮድስን ኢይደልወከ ታውስብ ብእሲተ እኁከ፣ የወንድምን ሚስት ልታገባ አይገባም ብላ ገሰጸችው። በኋላ በመጀመሪያ ኀጢአት ታሰራ በኋላ ራሷ ምስጢሩን ታወራ እንዲሉ መጀመሪያ ይህንን ያሰራሽኝ አንቺ ሆነች ሳለ አሁን ደግሞ መጥተሽ ትዘልፊኛለሽ ብሎ አንገቷን እንድትቆረጥ አስደርጎ አስቆርጦ ወደ ባሕር እንድትጣል አድርጓታል። እሷም ዮሐንስን ያስቆረጠችው የሄሮድያዳ ልጅ የአሳና የአዞ ቀለብ ሁናለች። በኋላ ቀድሞ ሚስቱን በግፍ ያባረራት ሄሮድስ ይችን ሄሮድያዳን አገባለሁ ብሎ ሚስቱን በግፍ አባሮ ነበርና የመጀመሪያይቱ ሚስቱ ባለ አባት ሄሮድስን ሲል ገሊላን በጦር አጎሳቆላት፣ ማረካት። ይህንን የሰማው ቄሳር በሱ ምክንያት ገሊላ እንደጠፋች እንደወደመች ሕዝቦቿ በጦርነት እንደተጎሳቆሉ ሲያውቅ ሄሮድስን በግዞት ቤት እንዲኖር አድርጎታል። በኋላ ሄሮድስ በግዞት ቤት እያለ አብዶ ሰውነቱን እየበላ የገዛ ሰውነቱን እየቦጨቀ ተልቶ ተበላሽቶ ሙቷል ማለት ነው። የክፎች መጨረሻቸው እንዲህ ነው። ወአልቦሙ ሰላም ለእኩያን፣ ለክፉ ሰዎች ሰላም የላቸውም። ቅዱስ ዳዊት እንዳለው እነሆ ኃጢአተኛውን እንደ ዝግባ ከፍ ከፍ ብሎ አየሁት፣ ስመለስ ግን አጣሁት እንዳለው እንዲሁ እነዚህ ሰዎች በአንድ ጊዜ የቅዱስ ዮሐንስን ራስ ያስቆረጡት እንዲህ በእብደት በመከራ ሕይወታቸው እንዲደመደም ሆኗል። መጥምቀ መለኮት ቅዱስ ዮሐንስ ግን አስቀድሞ የእናቱ ማይፀን የማይፀን ግድግዳ ሳያግደው የጀመረውን የአምልኮት ስግደት በኋላ ደግሞ ከሞት በኋላ እየዞረ ስለ አምላኩ እያስተማረ ከኖረ በኋላ ራሱ የዮሐንስ ራስ ከኖረች በኋላ በዛሬው ዕለት ያረፈችበት ነው ማለት ነው። ስለዚህ በእኔ በኃጢአተኛው አንደበት ስለ መጥምቀ መለኮት ቅዱስ ዮሐንስ መናገር አይደለም፣ መታሰብ አይቻልም። መጥምቀ መለኮት ቅዱስ ዮሐንስ አምላኩን ያጠመቀ ቅዱሳት እደዊሁ ተብሎ የተመሰከረለት ነው። በገድሉ እንደሚገልጸው ገድሉ ባለበት ጸበሉ በተደገመበት ረሃብ እንዳይገባ ቃል የተገባለት አንድ ሆኖ ሳለ ለእናት ለአባቱ ብዙ መሆን የቻለ ነቢይ፣ ወሐዋርያ ወሰማይት ድንግል ወባህታዊ ይህን ሁሉ መሆን የቻለ ነው መጥምቀ መለኮት ዮሐንስ። ስለዚህ የዮሐንስን አገልግሎት በማይጸን ውስጥ የተጀመረውን የአገልግሎት ፍቅር ከሞት በኋላ በሞት ሳይቆም እየዞረ ያስተማረች ራሱ ከፍቅሩ ጽናት የተነሳ ነው። ስለዚህ ከመጥምቀ መለኮት ቅዱስ ዮሐንስ ረድኤት በረከት ለሁላችንም ይክፈለን። ይቆይ።